ሐማስና እስራኤል በጋዛ የተኩስ አቁም ዕቅድ የመጀመሪያ ምዕራፍ ላይ ከስምምነት ደረሱ። ሐማስና እስራኤል የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባቀረቡት የጋዛ ተኩስ አቁም ዕቅድ የመጀመሪያ ምዕራፍ ላይ መስማማታቸው ተነግሯል። ስምምነቱን አስቀድመው ይፋ ያደረጉት ትራምፕ፣ በዚሁ መሰረት የእስራኤል ምርኮኞች ነጻ ወጥተው ወታደሮችም ስምምነት ላይ ወደተደረሰበት ድንበር ይወጣሉ ብለዋል። ይህ ቀን ለዓረብና ሙስሊም ዓለም፣ ለእስራኤል፣ ለአካባቢው ሀገራትና ለዩናይትድ ስቴትስ ታላቅ ቀን ነው ያሉት ፕሬዚዳንቱ ይህ ታሪካዊና ታይቶ ሰርተው የማይታወቅ ክስተት እንዲሳካ ከኛ ጋር አብረው የሰሩትን ከኳታር ከግብጽና ከቱርክ የመጡ አሸማጋዮችን እናመሰግናለን ሲሉ ጽፈዋል። አክለውም ሰላምን የሚያሰፍኑ ብጽዋን ናቸው ብለዋል። ከትራምፕ ይፋዊ መግለጫ ከጥቂት ደቂቃዎች በኋላ የተናገሩት የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ መጅድ አልአንሳሪ የጦርነቱ ማብቂያ የእስራኤልና የፍልስጤማውያን እስረኞች መፈታት እንዲሁም እርዳታን በተመለከተ የሰፈረበት የተኩስ አቁም እቅዱ የመጀመሪያ ምዕራፍ ሁሉም ድንጋጌዎች እና የአፈጻጸም ዘዴዎች ላይ ስምምነት ላይ ተደርሷል ሲሉ አሳውቀዋል። ስምምነት መደረሱን በተመለከተ አንድ የሐማስ አመራር ማረጋገጫ መስጠታቸውን እንዲሁ ሌላ የእስራኤል መንግስት ቃል አቀባይ የእስረኞች መለቀቅ ቅዳሜ ሊፈጸም ይችላል የሚል ጥቆማ መስጠታቸውን የሚድል ኢስት አይ ዘገባ ያመለክታል። ሁለቱም አካላት ተስማምተውበታል የተባለው የመጀመሪያው ምዕራፍ ላይ በዛሬው እለት ፊርሚያ ያኖራሉ ተብሎ እንደሚጠበቅም የዜና ምንጩ በዘገባው ጠቅሷል። ስምምነቱን አስቀድመው ይፋ ያደረጉት ትራምፕ በቀጣዩ ሂደት የእስራኤል ምርኮኞች ነፃ ወጥተው ወታደሮችም ስምምነት ላይ ወደ ተደረሰበት ድንበር ማፈግፈግ ነው ብለዋል። ይህ ተፈጻሚ የሚደረገው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱን ዛሬ ሐሙስ ለካቢኔ በማቅረብ እንዲጸድቅ ካደረጉ በኋላ ነው። ካቢኔው ስምምነቱን ሲያጸድቅ የእስራኤል ጦር ወደ ድንበር ያፈገፍጋል። ይህ ከተፈጸመ ከ72 ሰዓታት በኋላ ሐማስ ምርኮ ምርኮኞቹን መልቀቅ ይጀምራል። በካይሮ ድርድር የእስራኤልን ጥቅም ለማስጠበቅ ልካዋቸዋል በሚባሉት በአሜሪካ መንግስት በውል የሚታወቅ ስልጣን በሌላቸው በአማቻቸው ጁሬድ ኩሽነር እና በመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ የተወከሉት ፕሬዚዳንት ትራምፕ በቀጣይ ቀናት ድርድሩን ለመቋጨት ወደ መዲናዋ ሊጓዙ እንደሚችሉ ተናግረዋል። የካይሮ ጉዟቸውን ተከትሎ በእስራኤል ፓርላማ ተገኝተው ንግግር አድርጋለሁ ብለው እንደነገሩትም አክሲዮስ ዘግቧል። በድርድሩ የመጀመሪያ ምዕራፍ ላይ ስምምነት እንደተደረሰ ቢነገርም አሁንም አንኳር ጉዳዮች አከራካሪ ሆነው ሊቀጥሉ እንደሚችሉ የአልጀዚራው የፖለቲካ ተንታኝ መርዋን ቢሻራ ተናግሯል። እንደ ተንታኙ ከሆነ የእስራኤል ወታደሮች የሚያፈገፍጉት የት ድረስ እንደሆነ አለምታወቁ፣ ትክክለኛው ጊዜው መቼ ሊሆን እንደሚችል ቁርጥ ያለ ቀን አለመቀመጡ፣ እንዲሁም ጦርነቱ ከቆመ በኋላ የሚቋቋሙ አስተዳደር አይነት ይገኝበታል። ከዚህ ባለፈም ሀማስን ትጥቅ ማስፈታት አለብን የሚለው የእስራኤል ባለስልጣናት አቋም ጦርነቱ ለአንዴና ለመጨረሻ ጊዜ ላይቋጭ ይችላል የሚል ስጋት መደቀኑንም አክሏል።